በደቡብ ኢትዮጵያ ክልል የማህበረሰብ መድኃኒት ቤቶችን ለማስፋፋት በተደረገ ጥረት ከ58 በላይ ማህበረሰብ መድኃኒት ቤቶችን መገንባት መቻሉን የክልሉ ጤና ቢሮ ኃላፊ እንዳሳው ሽብሩ ገልጸዋል። ከተገነቡት መድኃኒት ቤቶችም 32ቱ የሰው ኃይል ግብአትና መድኃኒት ተሟልቶላቸው ስራ ጀምረዋል ብለዋል። የመድኃኒት ቤቶቹ ወደ ስራ መግባት በህዝቡ ዘንድ ይነሳ የነበረውን የአቅርቦት ችግር በመፍታት የተሻለ አገልግሎት መስጠት መቻሉን ጠቁመዋል። ኮሚኒቲ ፋርማሲ የማህበረሰብ መድኃኒት ቤቶች እንደኛ ክልል በጣም በሰፊው ይደርቦታል። የርዕሰ መስተዳደራችንም ኢኒሽቲቭ ነው። ከዚህ አንጻር ወደ ስራ የገቡ 32 የህዝብ የማህበረሰብ መድኃኒት ቤቶች አሉ። በአንድ ከተማ ሁለትም ሶስትም አሉ። ይህን የቀይ መስቀልን ጨምሮ ማለት ነው። ግንባታቸው የተጠናቀቀው ደግሞ 58 ነው ቶታል። ከ58 32ቱ ወደ ስራ ገብተዋል። በጥሩ ሞራል እየተሰራ ነው። ህብረተሰቡ በደንብ ተቀብሎታል። ችግሮችንም እየፈታ ነው። በነገራችን ላይ ስለዚህ ሳስቴን እንዲያደግ ወይ ቀጣይነት እንዲኖሮ። ከማስቻል አንጻር ብዙ ስራዎች እየሰራን ነው። ከኛ ከሕክምና አገልግሎት ጋር በጋራ ማለት ነው። አገልግሎቱን በሁሉም መዋቅሮች በማዳረስ የመድኃኒት ስርጭቱን ለማሻሻል በቅንጅት እየተከናወነ ያለው ተግባር በውጤታማነት ተጠናክሮ መቀጠሉን አመልክተው ለዚህም ክትትልና ድጋፍ እየተደረገ መሆኑን አስረድተዋል። በከተማ አስተዳደሩ አዲስ የማህበረሰብ መድኃኒት ቤት ተገንብቶ ስራ መጀመሩን የተናገሩት ደግሞ የወላይታ ሶዶ ከተማ ጤና መምሪያ ምክትል መምሪያ ኃላፊ በረከት ብርሃኑ ናቸው። ለመድኃኒት ቤቱ ስራ ማስጀመሪያ ከአምስት ሚሊዮን ብር በላይ በጀት በመመደብ ጥቅም ላይ እየዋለ መሆኑን ጠቅሰው በዚህም ከማህበረሰቡ ይነሳ የነበረውን የመድኃኒት አቅርቦት እጥረት መፍታት መቻሉን ተናግረዋል። መጀመሪያ ዙር ጅምር ነውና ወደ ሁለት ሚሊዮን የሚያክል መድኃኒት ወጪ አውጥተን ከተማ አስተዳደሩ መድኃኒት አቅርቧል። ይህን መድኃኒት አሁን አገልግሎቱን ህብረተሰቡ እያገኘ ነው ያለው። አሁን በዚህ ሰዓት ደግሞ ከሶስት ሚሊዮን በላይ ወጪ በማውጣት መድኃኒት ለመግዛት የእኛ የዚህ ፋርማሲ ባለሙያዎች ተንቀሳቅሰዋል። በዚህ ሰዓት ከጤና ጣቢያዎቹን ጭምር ዝቅተኛ በሆነ ዋጋ ነው መድኃኒቱ እየቀረበ ያለውና ይህንን ስራ አጠናክረ እንቀጥላለን። የወላይታ ከተማ ነዋሪዎቹ ወይዘሮ ሮማን አድነውና አቶ እያሱ ጊዮርጊ በሰጡት አስተያየት የመድኃኒት ቤቶቹ መገንባት የመድኃኒት አቅርቦቱ እንዲሻሻል ከማድረጉም በላይ በተመጣጣኝ ዋጋ እንዲያገኙ ምቹ ሁኔታ እንደተፈጠረላቸው ገልጸዋል። ግል በጣም ከባድ ነው። እንኳን ሌላ ማንኛውም ሰው ታሞ ከሄደ ሽንት ሰገራ፣ ምን ምን ተብሎ ያ እያለ የመድኃኒቱ ደግሞ ኦቨር ስለሆነ አንዳንድ ጊዜ ደግሞ ጃምፕ የምናደርግበት አለ። ገንዘብ በሌለን ሰዓት በጣም የሚያማርርበት ጊዜ ስለሌለ ይሄን ሁሉ መንግስት አስቦ ወይም ማድረጉ በጣም በጣም ከኑሮ ውድነቱ ጋራ ይሄ በጣም ለእኛ ጥሩ ነገር ነው። በተለይ ለልጆች እናት ለቤተሰብ ላለው ይሄ መሆኑን በጣም እናመሰግናለን መንግስትን። ከዚህ በፊት ያው ከግል ፋርማሲ ከሌሎች የመንግስት ሆስፒታሎች ሄደን ነው መድኃኒት የምንገዛው። አሁን ግን ይሄ መከፈቱ እጅግ በጣም አቅም ለሌላቸው በተመጣጣኝ ዋጋ መድኃኒት ለማግኘት እጅግ በጣም ደስ በሚል ሁኔታ ነው የተከፈተው። ትራንስፖርት ከፍሎ ወደዚህ መምጣት አቅም የሌላቸው ሰዎች በየአቅራቢያው ቢከፈት እጅግ በጣም ደስ የሚል ነው።